ሰላም ሰላም ውድና የተከበራችሁ በመላ ዓለም ያላችሁ ወዳጅ ወገኖቼ ኢትዮጵያውያን ኤርትራውያን እህት ወንድሞቼ ወዳጅ ወገኖቼ እንኳን ሰላም መጣችሁ ወደ እኔ ቤት እግዚአብሔር ያክብርልኝ ክፉ አይንካችሁ የማታ እንጀራ ይስጣችሁ ያስባችሁበት ድረሱ በስራችሁ ስኬታማ ሁኑ ያላገባችሁ ፈራህ እግዚአብሔር ያደረበት ትዳር ይስጣችሁ ያገባችሁ ፈራህ እግዚአብሔር ያደረበት ትዳር ይሁንላችሁ አይሳካም አይፈታም የተባለ ህልማችሁን ሁላ ቸሩ መድኃኔዓለም ይፍታላችሁ ያሳካላችሁ፣ ዘራችሁ ይባርክ፣ በልጅ ተባረኩ፣ እግዚአብሔር ያክብራችሁ። ፈራህ እግዚአብሔር ያደረበት ትዳር ይስጣችሁ፣ ያላገባችሁ ያገባችሁ፣ ፈራህ እግዚአብሔር ያደረበት ልጅ ትዳርም ልጅም ይስጣችሁ፣ ዘራችሁ ይባርክ። ከክፉ ነገር ሁላ ቸሩ መድኃኔዓለም በቤተ ማርያም ጠብቃችሁ አዲስ የሆናችሁ ሰብስክራይብ በማድረግ አግዙ። ነባሮቹ ደግሞ ላይክ በማድረግ ቪዲዮውን ጀምሩት። ዛሬ ይዤላችሁ የመጣሁት እኔ ሎሚ ያለውን ጠቀሜታ ነው። ሎሚ በቫይታሚን ሲ የበለጸገ ስለሆነ የምንጠጣ ውሃ ውስጥም አድርገን ጣዕሙን ብንጠቀመው በብዙ አይነት እንደ ጁስ ይሰራል። እስኪ ለምግብነት በምግቦቻችን ውስጥም እንጨምራለን በሰላጣም በሚሰራም ምግብ ውስጥም መጨመር ይቻላል ማለት ነው። ሎሚ የጉሮሮ ኢንፌክሽንን ከሚከላከሉ ፍራፍሬዎች አንዱ ሲሆን ፀረ ባክቴሪያን ኃይል ስላለው በሻይ መልክ መጠጣት ከፍተኛ ጥቅም ይሰጣል። የሎሚ ጭማቂን ምግብ አለመፍጨትን፣ የሆድ ድርቀትን ይከላከላል። በምግብ ውስጥ ትንሽ ጠብታ ሎሚ ብንጨምረን ብንጠቀም ደምን ያጠራል። ጥሩ እቃ የእቃ ማጽጃም በመሆኑ ያገለግላል። ሎሚ ጭማቂ ብርድ ብርድ እና ሳል ትኩሳት ለሚሰቃዩ ሰዎች መድኃኒትነት ነው ይውላል። እንዲሁም ትኩሳት በሚኖርበት ወቅት ቶሎ ቶሎም እንዳያልበን በማድረግ ያስታግስልናል። ላብ በሚያልበን አብሱ በማረጥ ሰዓት የሆነ በጣም ላብ ይኖራል እና ይረዳል። የጥርስ ህመምን የመጋለጥም በሚያጋጥመን ጊዜ የሎሚ ጭማቂም በህመሙ ቦታ ላይ ብናደርግ እንደ ማስታገሻነት መጠቀም ይችላል። በሎሚ ጭማቂ ድድን ማሸት ከድድ መድማት ችግርና ከመጥፎ አፍጠረን ይታገትልናል። ከውሃ ጋር የተቀላቀለ የሎሚ ጭማቂ መጠጣት ለኩላሊ ጠጠር እጅግ በጣም ጠቀሜታ አለው። ሎሚ ጭማቂ በተቃጠለው የሰውነታችን ቁስል ላይም በማድረግ በጠባሳ እንዳይኖረው ለማድረግ ይችላል። የሎሚ ጭማቂ ውስጣዊ መድማትን ይከላከላል። ምክንያቱም ሎሚ ጸረ ጀርምና ጸረ ባክቴሪያ ባህሪ ስላለው ነው። ስለሆነም አያፋችንን መድማት ለመከላከል በሎሚ ጭማቂ የተነከረ ጥጥ በአፋችን ቀዳዳ ውስጥ ከተከተን ለትንሽ ደቂቃዎች ማቆየት ይመከራል። ሎሚ ደም የማጥራት አቅም ስላለው እንደ ወባና የተለያዩ በሽታዎችን ይከላከላል። ሎሚ ጸረ ጀርምና ጸረ ባክቴሪያ ባህሪ ስላለው እርጅናን፣ የቆዳን መሸብሸብ እና ቆዳ ላይ ያሉ ትንንሽ ጥቋቁር ነጣጥቦችን ያስወግዳል። የፀሐይ ጨረርን ለመከላከል የሎሚ ጭማቂ ፊትን መቀባት ጠቀሜታ አለው። የሎሚ ጭማቂ ከማርና ከውሃ ጋራ በመቀላቀል መጠጣት ጥርት ያለ ፊት ቆዳ እንዲኖረን ያደርጋል። የሎሚ ጭማቂ የሰውነትን ክብደት ለመቀነስ ይረዳል። ሎሚ ቫይታሚን ሲ የበለጸገ ስለሆነ የአስም እና የመተንፈሻ አካላትን ችግር ላለባቸው ሰዎች በጣም ጠቀሜታ አለው። ሎሚ በውስጡ ፖታሲየም ስላለው ጭማቂውን መጠጣት የልብ ሕመምን ለማስታገስ ይጠቅመናል። ከፍተኛ የደም ግፊትን ማዞርና ማቅለሽለሽንም በመቆጣጠር ለአይምሮና ሰውነታችን ዘና እንዲል ያደርጋል። የራስ ቆዳ አናት እና የሎሚ ጭማቂ የራስ ቆዳ አናትን የሎሚ ጭማቂ መቀባት እንደ ፎሮፎር የፀጉር መነቃቀል ከራስ ላይ ትልቅ ከራስ ቅል ጋራ ተያዥነት ችግር ላላቸው ነገሮች የመከላከልን ይጠቅማል። እንደዚሁም ፀጉራችን አንጸባራቂ እንዲሆን ያደርገዋል። አው ሎሚ ብዙውን ጊዜ ማለት ነው፣ ሎሚ ውሃ ሞናዳ ይሉታል አረቦች። በጣም ነው ሎሚን እና ስኳር አድርገው በውሃ በጥብተው በጋ ላይ በጣም የሚጠቀሙት ማለት ነው። ሎሚ በብዙ አይነት መንገድ ውስጥ ይጠቀሙታል። በሰላጣ ምግብ ውስጥ፣ አንዳንድ ምግብ ውስጥ የሚደረግ ምግብ ውስጥ አሁን የምትሰሩት የስጋ በዘይትም ሆነ ምንም አንዳንዴ ጠብ ብታርጉ የሆነ ጣዕሙና እንትኑ በጣም ምርጥ ነው፣ ሎሚ ማለት ነው። በጣም ምን አይነት ምግብ ነው የሰራችሁት እስኪሏችሁ ድረስ ማለት ነው። እናንተ ሳትናገሩ ጠብ ብታደርጉ ማለት ነው፣ ምግብ የምትሰሩ ከሆነ እና በቃ የሆነ መዓዛው ጣዕሙ የጨውን እንትን ዋጥ ያደርገውና እሱን እሱ ጎልቶ ይወጣል። ከጨው ጣዕሚ ይልቅ የሞ ሎሚ በጣም አንደኛ በቫይታሚን ሲም ፖታሲም ስላለው የደም ማጽዳት አንዳንድ ባክቴሪያዎችን፣ አንዳንድ አለርጂኮችን የማጽዳት የማዳን እንትን አለው። የድድ መድማት ብዙ አይነት ነገሮችን ይጠቅማል። ሎሚ ለፊት ጥራትም ደግሞ ለውበት በጣም ተመራጭነት አለው። ሎሚ ፊታችሁን ግን ማለት ነው ማንኛውም ሰው የሚጠቅመዋለ የማይጠቅመዋለ፣ መጠንቀቅ ያለብን ነገር ሎሚ ለእኔ ከጠቀመኝ እኔ አሁን ሎሚ በሰላጣም በምንም አይነት ነገር ብጠቀመው ትንሽ ከበዛ ለሆዴ ለጨጓራ በጣም ኃይለኛ ጋስትሪክ ስላለብኝ አይጠቅመኝም። ዝንጅብል እንዳውም በደረሰበት አልደርስም። ዝንጅብል አሁን ለካንሰር ለአንዳንድ ነገር ለጉበት በጣም ጥሩ ነው፣ ዲቶክስ ያደርጋል። ዝንጅብል፣ ነጭ ሽንኩርት ለጉበት ይሄ ሄፒታይተስ ነው የሚባለው ቢ ለሱ ይህ ምናምን የሚባሉ አሉ። እነኝ እነኝን ነገሮች በጣም ያክማል። ሎሚና ዝንጅብል ጁስ በጣም ነው የሚያክመው። ግን እኔ አልችልም። ጤና አዳምም አሁን ጥሩ ነው፣ ሆዳችን ሲነፋ የሆነ እንትን ሲል ጤና አዳም አርጎ መጠጣት በጣም ጥሩ ነው። ስጋ መጥበሻም እንደዚህ እንደዚህ አይነት ነገር። ግን እኔ አሁን ያለኝ የጨጓራ እንዳለ እንትን መድኃኒቶች አለ የጨጓራ የምርት ራዞል አርባ አግራብ ነው የምወስደው በቀን ማለት ነው። እና እኔ በጣም ሀይለኛ ጨጓራ ስላለብኝ ያገኘሁትን እንደዚህ እንትናልን። ግን የሚጠቅማችሁ አሁን ፀጉራችሁን አንዳንዴ በእንቁላል አልታጠባችሁ ተቀብታችሁ ምናምን ሎሚ በአንድ ኩባያ በአንድ ጆጉ ውሃ ላይ ሎሚ ግማሽ ሎሚ ጨምቃችሁ፣ የኢትዮጵያ ሎሚ ትንሽ ስለሆነ ብትጠቀሙት በቃ ጸጉራችሁን የሆነ እንዴት ነው ክርድድ ከመንጣቱ በቃ አድርጎ ነው የሚያወጣው። የሆነ ከረር ያለ ደስ የሚል ጸጉር እንትን እንዲኖረው ነው የሚያደርገው። እና በጣም ተጠቀሙት ውድ እና የተከበራችሁ ቤተሰቦች። ይጠቅማቸዋል ብዬ አስባለሁ። አንዳንዴ ለራሴ ከማነባቸው ከሚጠቅሙኝ ደስ ይለኛል። በነገራችን ላይ ንባብ በጣም ውስጤ ነው፣ በቃ ከጭንቀት ወጣለሁ። ከብዙ ነገር አይምሮ፣ ንባብ አለኝ እንደዚህ ጸሎት መጽሐፎችን በትርፍ ጊዜ ደግሞ አንዳንድ ከፌስቡክ ከተለያዩ ነገሮች ላይ በቃ ማንበብ በጣም እወዳለሁ። እንግሊዘኛውን ትራንዝሌት አድርጌ ራሱ አንባለሁ ወደ አማርኛ ቀይሬ፣ እንግሊዘኛውን ወደ አማርኛ ቀይሬ አንባለሁኝና ንባብ ሙሉ አይደለሁም ግን በቃ በጣም ደስ ይለኛል። ውስጤ ነው በቃ የምደበቅበት ነው በቃ አይምሮዬን ማሳርፍበት ነው። ልጆቼን ከማገኛቸው በተረፈ ደግሞ ወደዚህኛው ነገር አድላለሁ ለሚለው ነው። ውድ እና የተከበራችሁ ቤተሰቦቼ እንግዲህ ቪዲዮን ከወደዳችሁ ላይክ ማድረግ እንዳትረሱ፣ አዲስ የሆናችሁ ሰብስክራይብ በማድረግ አግዙኝ። አመሰግናለሁ። እግዚአብሔር ያክብርልኝ። ዘራችሁ ይባረክ። የማታ እንጀራ ይስጣችሁ። በስራችሁ ስኬታማ ሁኑ። አይፈታም አይሆንም የተባላችሁ ህልማችሁ ይፈታላችሁ። ውዶች፣ እግዚአብሔር ያክብርልኝ። አመሰግናለሁ።